በአገልግሎት ላይ ያለች ህይወቷ ያለፈች ናት። በእውነት የሚያሳዝንና ልብ የምሰብር በዛም ደግሞ በተመሳሳይ በእምነቱ ተከታዮች ዘንድ በርካቶችን ያስደነቀ ነው። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤል እና ደብረ መንከራት ቅዱስ ሚካኤል አብያተ ክርስቲያናት የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረችው የጌታችን ወይዘሪት ገነት ወንድሙ ትናንት እለት በድንገት ከዚህ ዓለም በሞት ተለይታለች። የመጨረሻው አገልግሎት ገነት በእለቱ የስንበት ትምህርት ቤቱን የሮብ ጸሎት መርሃ ግበርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወድቃለች። ወደ ሕክምና ማዕከል ብትወሰድም ያው ምንም ማድረግ እንዳልተቻለ ና ህይወቷ እንዳለፈም ነው የወጡት መረጃዎች የሚያሳዩት። የመጨረሻ አሟሟታ ነው እንግዲህ አነጋጋሪ የሆነው በርካቶችን ደግሞ ልብ የሰበረ ክስተትም ነው ህልፈቷ። በጣም ያሳዝናል። ሆስፒታል ብትወሰድም ልትድን እንዳልቻለች ና ህይወቷ እንዲያልፈ ጭምርም ነው የደረሱን መረጃዎችን በማስመልከት ከወደ አርባ ምንጭ ዛሬ በርካቶችን እንባ ያራጨ ቀብር ስነ ስርዓቷ መፈጸሙን መረጃዎችን በማስመልከት ነው ለእናንተ ይላችሁ የመጣሁት። ለቤተሰቦቿ ና ለወዳጅ ዘመዶቿ መጽናናትን እንመኛለን። ከሚዲያችን ሚኪታ ቦርን ሳብስክራይብ ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኘው። ሰላም ቆዩልኝ።